በጠላት በተከበበ ወረዳ ቀለበት ውስጥ አዘል ዳኛ ሆኜ ያጫወትኩ ሰው ነፍስ አድኛለሁ። በየትኛውም የኢትዮጵያ ክፍል ህግን የማስከበር ሙሉ ስልጣን ተሰጥቶታል የሚል መታወቂያ ነበረ። ሁለታችንም ከተገናኘን ጀምሮ በዚህ ጉዳይ ላይ ተወይተን የሀፕ አባላቶች። በነገራችን ላይ የመሬት ጥያቄ አሁንም አልተመለሰም። የትግራይ እናቶች ያኔ ዶክተር አብይ እንደገለጡ እሱን የማነቅ ግዳጅ ለእኔ ሆነ የተሰጠኝ ማለናት የሚያሳድግ መርካቶ ነው። አረብ ሀገር ገዳም ማለት ይቻላል። ግጥም እንደ ስዕል አብስትራክት አለው። ያንን ስዕል ማንበብ የሚችለው ችሎታ ያለው ነው። ወደ ካናዳ ስንመጣማ ወደ ገነት እንደገባ እንደቆጠር ነው። ካናዳን ከጫፍ እስከ ጫፍ ለመድረስ ነው። በመንፈሳዊ ምክንያት በአረብ ሀገር ልጆች በጣም ብዙ ሰዎች ሚበሉዋል። ውጭ ሀገር ኖረውም እየኖሩ ለወላጆቻቸው እቁም ይጥሏዋል። ከ14 ሀገር አንድም አፍሪካዊ የለ እኔ ብቻ ነኝ ያለሁት ጥቁር አፋፍ የምትናገረው ከሆነ አውቃለሁ፣ የምትለው ከሆነ ያለውን አይሰጥም። ከመስጠት የምታገኘው ደስታ ከምትሰጠው በላይ ነው። ማስተርስ አለኝ፣ አምላኬን አመስግኜ ይህ ወደ ስራ እንዴት ነው? የማን ንቀት ነው? ማስተርስ እያለኝ እንዴት ነው ማስተርስ አልሰራም አልኩና ተውኩት። እዚህ ከተማ ውስጥ እነጭ ቤት ውስጥ ኢንቫይት ተደርገን ለራት እንጀራ ያቀረቡልን ቤት በምግብ የሚያክም ባለሙያ የለንም። እኔ ያቺን ነው የምሞላ። እኒህ ያበዱ ፈረንጆች ምግቡን በሞላ በስኳር ለውሰው፣ አበሻው ቆፍጣኔ እንደምን አድርጌ እንዴት ስልቅ መሰው። ኮሪያኖች ትላንት ረድተናቸዋል። እኛ ግን ዛሬ የት ነው ያለነው? እነሱ የት ነው ያሉት? በቅርብ ቀን ይጠብቀን።